ሰላም ለእናንተ ይሁን። የተከበራችሁ የተወደዳችሁና የምናፍቃችሁ ወገኖቼ፣ ሰላም ለእናንተ ይሁን። ጸጋ ከእናንተ አይልኝ ክርስቲያን ናችሁና፣ የመጨረሻ እስከ መጨረሻው የእግዚአብሔር ጸጋ ከእናንተ አይልኝ። ዛሬ ከእግዚአብሔር ሰላምታ ጋር የቀረብኩት እጅግ በጣም

የቀረብኩት የቁርጥ ቀን ልጅ አግኝታችኋል። እንደፈለጋ እንዳሰባችሁትና ስትኮረኩሩ እንደነበራችሁ ሳይሆን የቁርጥ ቀን ልጅ አግኝታችኋል። ጎንደር እንኳን ደስ አለ መሬትህ ከነ ህዝብ ጎጃም፣ ሰሜን ወሎ እንኳን ደስ አለ መሬትህ ከነ ህዝብ ሰሜን ሸዋ እንኳን ደስ አለ ህብረትህና አንድነትህ አስደስቶኛል። ከኋላ የተመምከው ሰራዊትህ ጎን በመቆሜ አስደስቶኛል። አስቀድም ቀድሜህ ገፍተ ጠላትን ለማንበረከቅ ያደረግከው ትግል አርክቶኛል። ጁንታዎች ጊዜና ቀን ሰጥቷቸው የፈጸሙብህ በደል ግፉ ነበረ፣ ብዙ ነበረ፣ ግፉ ብዙ ነበረ። ዛሬ እየተበቀልክ መሆንህ አስደስቶኛል። በቀል የእግዚአብሔር ነው ተብሎ ነበረ፣ አይደለም ሰውም ልበቀል ይገባል። በቀል ህግ የማይገዛውን ኃይል የሚገዛ መሆኑን ለአንተም ትምህርት ይሁን። ህግ የማይገዛውን ኃይል እንደሚገዛ ለአንተም ትምህርት ይሁን። ሀገር ማለት እንዲህ ነው። ሀገርን የሚመራ መንግስት ማለት እንዲህ ነው። ወረቀት መሆን አያስፈልግም። ውሃውስ እንደገባ ወረቀት ለስልሶ ረጥቦ ዝም ማለት ተገቢ አይደለም። የልብ ልብ እንዲኖራቸው የተደረገውም ከዚህ በመነጨ ነው። አትስማቸው። እነዚህ ከዓለም ላይ የምንጫጩ ቀጥልበት። ከራሱ አገር አልፎ በሰው አገር ላይ በድሮይንግ በሚመታበት ጊዜ ያልተንጫጫው በራሴ ሕልውና ላይና በአንድ ሉዓላዊ አገር ውስጥ ጁንታ ተነስቶ በሚፈጽመው ተግባር ሲጮህ ያልተናገረው በልክ ይሁን ብሎ የሚያስተላልፈው መልእክት አትስማው። የጀመርከውን በጀመርከው መስመር ጨርስ። ሰላም ሲመሰረት ሁሉም ሰላም ይሆናል። ሰላምም ያልተቀበለውም በኃይል በኃይል በጉልበት አንበርክከህ፣ ይቅርታ አይደለም በይቅርታ የምታለፍ አይደለም። ሃይማኖት መሪዎቹም ዝም ብለው ነው የቀረቡት። የሚያስፈልገው ትጥቅ ነው። በትጥቅ ትግል ነው እጅ መስጠት ያለባቸው። በልመና አይሆንም። አትስማቸው። ትላንትና ስትጮሁ አጠገብ የነበረው በአውሮፕላን ሄደው በአውሮፕላን መመላለስ ብቻ ነው። ሌላ ምንም አይነት ነገር የለም። ሰራዊትን አስደፍረህ የነበርከው በሃይማኖት መሪዎች ነው። የሰራዊት ህልውና የተደፈረው በእነሱ ልመና ነው። ተዋቸው። እነዚህ ጁንታዎች የጠገቡትን ጥጋብ አሳያቸው፣ አንበርክካቸው። በአንድ ድንጋይ ሁለት ወፍ ለመግደል ሞክር። በምዕራቡን በኩል አንዷን ላክና አንጃ በዋትና አንገት አስደፋቸው። የምዕራቡን ረብሻ እነዚህ በእነሱ ተንተርሶ የመጡት አሉ። እኛም ከውጭ ድጋፊን አንለይህም፣ ጥቆማውን እንሰጣለን። ግፋበት፣ በርታ። የአገርን ህልውና አስከብር። የሚፈልጉትን ሲሰርቁ ዝም ብለህ ከዛም አልፎ ተርፎ በፈጸሙት በፈጠሩት ህግም የማይገዙ ለዓለም ዓለም ዛሬ በተጨነቀበት ጊዜ በዓለም ጭንቅ አለም ሁኔታ አቅጣጫው አይቶ በሚንቀሳቀስበት ጊዜ ንቀት ንቆ አንተን ንቆ አንተን አይደለም ኢትዮጵያዊን በሙሉ ነው ይናቁት። እነዚህ ድሪቶ ለብሶ መጥቶ ዛሬ ሀብት በሀብት የሆኑ ሰባቱ ሰዎች ወይም ሀያ ሰዎች አንሳቸው ለቅማ አንሳ የሰሜን በሰሜን ኢትዮጵያ በኩል ያላችሁ ኢትዮጵያውያኖች ሆይ፣ ቶል ተዋልደሃል፣ ተቀላቅለሃል፣ አብረህ ነው የምትኖረው። መሬቱ ባስተዳደር ክልል ሲመለስ በውስጡ ያለው ህዝብ አትነጥላቸው። አብሮህ ይኑሩ አብሮህ እንደ ልማድ ተጋብተ መሬቱ ላይ ተጠቅሞ እንዲኖሩ አድርጋቸው። የአስተዳደር ወሰን የአስተዳደር ወሰን ወሰኒን ወሰኒ ስትሰጥ በውስጡ ያለው ህዝብ ከራሲ አትለያቸው። እንደውም የተሻለ ህይወት እንዲኖሩ በማህበራዊም በኢኮኖሚውም አትለያቸው፣ አንድ አርጋቸው፣ ፍቅር ስጣቸው። እንደሌሎቹ ነጥለህ አትግለላቸው፣ አትረሽናቸው። ሰፊ አእምሮ አለህ፣ አትጥበብ። ጠባብ ጭንቅላት አይኖሪ። እንደውም እንደውም የተሻለ መልክ አሳያቸው፣ የተሻለ ህብረት አሳያቸው፣ የተሻለ ፍቅር ስጣቸው። ጁንታዎች የፈጸሙት ተግባር እነሱም ባልገባቸው ሁኔታ የፈጸሙት ግፍ

አትነጥሏቸው የእኛ ሰው እንዲያደረገ ብላችሁ ብሌ ተናገር። ብዙዎች ከጎንደር የተወለዱ ነው፣ ትግራይ ላይ ሄዶ ስልጣን የያዙት ቢሰማ ሳነበውና ሳየው፣ እንደውም አንኳሩ አንኳሩ ከጓጇም ከውጃም ከጎንደር ከወሎ የገቡ ናቸው። የናጡት ነካሾች፣ ጥቅም ፈላጊዎች፣ ህብረተሰቡን የጠሉ ለሆዳቸው ያደሩ ጁንታዎች አስጸያፊ ቃላት ለእነሱ መስጠት አለብኝ እንጂ ሌሎችን አትጉዳቸው። ግን እስከ መጨረሻው ድረስ ማንነትን አሳውቅ፣ አስተምራቸው። የመጨረሻ ነጥብ ላይ ዋና ዋናዎች ተለቅሞ መግባት አለባቸው። የትኛውም ዓለም መንግስት፣ ለሽፍታ የሚወግን ለጁንታ የሚወግን አትስማቸው። የአፍሪካን ቀንድ ሰላም የሚፈልግ ከሆነ የኢትዮጵያውያንን ሰላም ማስከበር የኢትዮጵያ መንግሥት ኃላፊነት ነው። የአፍሪካን ቀንድ ሰላም የሚፈልግ ለኢትዮጵያ ሕዝብ ሰላም መጮህ ነበረበት። አልጮህም፣ አሳልፎ ነው የሰጠው። እንደ ባንዳ ስረሸን ባስታጠቁት የዘረፉትን ገንዘብ በቦሌም በባሌም ስንቅ ሲያቀበሉ የነበሩ ናቸው። ለዚህ ደረጃ ይህ የአገር ይህን የህዝብን የውጭ ወራሪን ለመመከት የቆመውን ሰራውት የደፈረው ክንዲህን አሳየው፣ ክንዲህን አሳየው። ትላንትናም ቢሆን የገቡት ከፍቴ አንተ አሳይቴ ነው እንጂ ልብ ኖሯቸው አይደለም። ንብረት ሀብት፣ ወይም መሳሪያ ኖሯቸው አይደለም። አንተ ከፍቴ በውስጥ ስንቅ እየሰጠህ እያቀበልክ አይቴ አላየሁም እያልክ

የጀመራችሁት የፈጸማችሁት ጀብድነት ጀግንነት ኃይላችሁን ማሳየታችሁ አርክቶኛል፣ ጠግቤያለሁ። ሰላም በኢትዮጵያ እንደምመሰረት አውቃለሁ። የምዕራቡን አንድ አንድ አንድ አንድ አንድ አንድ ወፍ ብትለቅ አንድ ወፍ እንዲያንጃብብ ብታደርግ ደስ ይላል። ቀበሮ ጉርጋዱስ እንደ ወንድም ጋዳፊ ታገኛለህ። ወንድም ጋዳፊ ሲፎክር ነው ቀበሮ ጉርጋዱስ ምንቶፍ ተሸክሞ ሞቶ የተገኘው። እነዚህ የተወሰኑ የሚፎክሩ ሁኔታ አንድ ቀን ሁሉንም

አውጥተሃልና ሰብስባቸው፣ በአንድ ማይክል ሰብስባቸው። ካልሰበሰብክ በእርቅ አይሆንም። በአንድ ሀገር ሁለት መንግሥት አይኖርም። እርቀ ሰላም ተብሎ ሽምግልና አያስፈልግም። እኔ ይሄን አምናለሁ። እኔ ይህን አምናለሁ። የወደቀውን የዳዊትን ጦርና ጋሻ አንስታለሁ። የዳዊትን ጦርና ጋሻ አታሳፍሩ። ሕዝብ መርቆ ነው የሰጠ ሕዝብ ድጋፍ ከጎንህ አለ መ በደል ፈልገ ልትበድል የተነሳህ አይደለም። ተበድለ የተነሳ ስለሆነ ሀቅ ይዘህ ስለተነሳ ሀቅህን፣ ሁኔታህን ዓለም እንዲመሰክር አድርግ። ትናንትና ዓለም ነው ለጁንታዎች አሳልፎ ኢትዮጵያን የሰጠው። ዛሬም እነዛ ጁንታዎች ባንተ ላይ ሁለተኛ ጊዜ ሲነሱ አይምስል። አመሰግናለሁ። በሚቀጥለው ሰዓት ሰፊ ይሄ በድንገት ነው የምና የተናገርኩት ከደስታ ምንጭ ከደስታ የተነሳ ነው። እንኳን ደስ አላችሁ ሰሜኑ በኩል ያላችሁ ጁንታዎችን ያንበረከካችሁ ስለሆነ እንኳን ደስ አላችሁ ለማለት ነው የገባሁት። አመሰግናለሁ።